ኢትዮጵያ ቱሪዝምን ከአቧራ ወደ አሻራ መቀየር ችላለች። ብዙ ሀገራት በአንድ ላይ ተደምረው ሊኖራቸው የሚችለውን የቱሪዝም ሀብት ኢትዮጵያ ብቻዋን የያዘች በመሆኗም በርካቶች የታደለች አገር ብለዋታል። ታሪካዊ ቅርሶቿ ሲገለጡ ድንቅ የሆነ ኪነ ጥበብና እውቀት እንደፈሰሰባቸው ያሳያሉ። ከሚያምረው መልክዓ ምድሯ ጋር የተሰናሰሉት የተፈጥሮ ሀብቶቿም ልብን በሀሴት ይሞላሉ። በሀገሪቱ በየአቅጣጫ የሚገኙ የብሔራዊ ፓርኮችም በኢትዮጵያ ብቻ የሚገኙ ከብርቅዬ የዱር እንስሳት እስከ ማዕድናት ድረስ ታቅፈው ይዘዋል። ይሁንና በኢትዮጵያ ታይተው የማይጠገቡ ቢቆዩባቸው የማይሰለቹ አልፈ አላፍ የቱሪዝም ሀብቶቿ ለበርካታ ዓመታት ተዘንግተዋል ብቻ ሳይሆን አቧራ ለብሰው ተረስተው ቆይተዋል። እነዚህን የቱሪዝም ሀብቶች ስለምን ማልማት አልተቻለም ብሎ በቁጭት የሚያነሳው የመደመር መንግስትም የዘርፉን አቧራ ማራገፍ የጀመረው ከሀገራዊ ለውጡ ማግስት በገበታ ፕሮጀክቶች ነው። ለበርካታ ዓመታት ያውም ከአራት ኪሎ ቤተመንግስት በቅርበት ላይ ያለምንም ጥቅም አስታዋሽ አጥቶ የቆየውን ቦታ በገበታ ለሸገር ፕሮጀክት የተሰራው የወዳጅነት አደባባይ እውነትም ኢትዮጵያ ውስጥ ነው ወይ ብለው ብዙዎች ተገርመውበታል ይሰጡበታል። ተደንቀውበታል። ፍሬንድሽፕ ወይም ወዳጅነት አደባባይን ብንመለከት ቦታው ምን ያህል ለረዥም ጊዜ ታጥሮ ያለምንም ስራ ረጅም ጊዜ የቆየ መሆኑን እናስታውሳለን። አሁን ደግሞ ያለበትን እናቃለን። የህጻናት የፍሬንድሽፕ ሁለት ህጻናት መጫወቻውን ስንመለከት፣ ዩኒቲ ፓርክን ስንመለከት፣ ሌሎቹንም በጣም ብዙዎቹን ብናይ ምን ያህል ገና ያላየነው ሀብት እንዳለን የሚያሳይ ነው። እንዲህ እያለ የቀጠለው አቧራን አራግፎ የቱሪዝም ሀብትን የመግለጥ ጥረት ከገበታ ለሸገር ተሻግሮ በገበታ ለሀገር በተለያዩ ሀገሪቱ አካባቢዎችን መድረስ ችሏል። የመደመር መንግስት እሳቤ እንደሚለው ደግሞ የቱሪዝም መሰረተ ልማቶችን እንደ አዲስ በመስራትና በነበሩት ላይ እሴት ጨምሮ የማስተዋወቅና የገበያ ተደራሽነት መፍጠር ይገባል። የለሙ የቱሪዝም ሀብቶችን መጠበቅና እንዲጎበኙ የትስስር አማራጮችን በማምጣት ረገድ ደግሞ ተነጣጥሎ የማይታዩትን ቱሪዝምና ትራንስፖርትን ማስተሳሰ ማሳሰርም እየተቻለ ነው። ሀገራችን ኢትዮጵያ ባለፉት አመታት የተለያዩ የቱሪስት መዳረሻዎችን ስትገነባ ቆይታለች። ስለዚህ ኢትዮ ጅቡቲ ሬልዌይ ቱሪዝም ደግሞ ይሄንን ከማሳለጥ አንጻር ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉን። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ አዳማ፣ ቢሾፍቱ ከዛ በኋላ መተሃራ ይኖረናል። ከመተሃራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው። እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። የሀገር ውስጥ ቱሪዝምም አንዱ ሌላውን በማወቅ በህዝቦች መካከል ያለውን ትስስር ያጠናክራል። ከዚህ ባሻገር መንግስት ለቱሪዝም ዘርፉ የሰጠው ትኩረት አንዱ የሀገሪቱ የኢኮኖሚ እድገት ምንጭ እንዲሆን እያስቻለው ይገኛል። የቀጥተኛ ኢኮኖሚ አስተዋጽኦን ስንመለከት በ2017 በጀት ዓመት መረጃውን ስንመለከት ወደ አምስት ቢሊየን ለማግኘት ነበረ የታቀደው ከቱሪዝም ዘርፉ ወደ አራት ነጥብ ስምንት ቢሊዮን የሚሆነው ለማሳካት ተችሏል። ከዛ ባሻገር ዘርፉ ደግሞ በራሱ የሚፈጥራቸው የስራ እድሎች አሉ። ከመቶ ሀምሳ ሺህ እያላነሰ የስራ እድል ለመፍጠር በቀጥታ ማለት ነው። በተለያዩ ኢንቨስትመንቶች ለመፍጠር ሳስቡ ወደ መቶ ሰላሳ ሺህ የሚሆነው ለማሳካት የተቻለበት ነው። ይሄ ቁጥሩ በጣም ገና ነው። እርግጥ የገበታ ፕሮጀክቶች እንደ ናሙና ሆነው የሀገሪቱን የቱሪዝም አቅም ማሳየት ጀመሩ እንጂ ከኢትዮጵያ የቱሪዝም ሀብት አንጻር ሊታዩ የሚገባቸው ገና ብዙ አሉ። ይህንን አቅም በማገናዘብም ለጭስ አልባው ኢንዱስትሪ በኢትዮጵያ አሁን ላይ የተሰጠው ትኩረትም በሀገሪቱ የኢኮኖሚ እድገት ላይ የራሱ የሚታይና የሚለካ ድርሻን በማበርከት እንዲቀጥል ያስችለዋል።